ሰማዕቱ ቅዱስ መርቆሬዎስ። ከኮከብ ኮከብ እንደሚበልጥ ሁሉ ከሰማዕታትም ቅዱስ ጊዮርጊስንና ቅዱስ መርቆሬዎስን የመሰሉት ደግሞ ክብራቸው በእጅጉ የላቀ ነው። ቅዱስ መርቆሬዎስን ብዙ ጊዜ ሊቃውንት ካል ወይም ሁለተኛ ሊቀ ሰማዕታት ሲሉ ይገልጹታል። ጥንተ ነገሩስ እንደምን ነው ቢሉ በሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ግዛቶች ባንዱ ወይም ማስሌት ከአባቱና ከሚስቱ ጋር የሚኖር አሮስ የሚሉት ሰው ይኖር ነበረ። ሚስቱ ደም ግባት የሰመረላት፣ እርሱም ደግነት ያለው ሰው ቢሆኑም የሚያመልኩት ግን ጣዖት ነበረ። አንድ ቀን አሮስ ሚስቱን ከቤት ትቶ ላደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክለው ተደበቁ። የወጥመዱ ደውል ሲያቃጭል እንስሳት ተያዘልን ብለው ሲሯሯጡ አይናቸው ያየው ነገር በድንጋጤ እንዲፈዙ አደረጋቸው። ሁለት ገጸ ከለባት በወጥመዱ ውስጥ ተይዘው ነበረ። እነዚህ ፍጡራን ሰዎች ናቸው ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። ግን እጅግ ግዙፍ ከአንገታቸው በላይ እንደ ውሻ፣ ወገባቸው እንደ ሰው፣ ጉልበታቸው እንደ አንበሳ ሲሆን ታችኛው እግራቸው የጋለ ናስ ብረት ነው የሚመስለው። እነዚህን ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብረን እንኳን እንደ ጨርቅ በጣት ሰው ይጥሏቸው እንደነበረ ይነገራል። ዓይናቸው እንደ እሳት ይነድ ስለነበረ ማንም ትክ ብሎ ሊያያቸው አይችልም። ምስጢራቸውን የሚያውቀው የፈጠራቸው አምላክ ነው። ወደ ቀደመ ነገራችን እንመለስና አሮስና አባቱ ባዩአቸው ጊዜ ደንግጠው ወደቁ። ገጸ ከለባቱ የብረት ወጥመዱን እንደ ክር በጣት ሰው የአሮስን አባት በቅጽበት በሉት። አሮሲን ሊበሉ ሲሉ ግን ድንገት ቅዱስ መልአክ ወርዶ በሳት ሰው የፋጠራቸው ከእርሱ የሚወጣ ቅዱስ ፍሬ ያለና እንዳትነኩት አላቸው። ወዲያውም መልአኩ ያንን ኃይለኝነታቸውን አጠፋው። በዚህ ጊዜ ሁለቱም ወደ አሮስ ሂደው ሰገዱለት። አሮስም ወደ ቤቱ ወስዶ ደበቃቸውና የሆነውን ሁሉ ለሚስቱ ነገራት። ጥቂት ቆይታም ፀንሳ ወለደች። ልጃቸውም ፒሉፓዴር ወይም ፒሉፓተር ሲሉ ስም አወጡለት። ትርጉሙም በፍቅር የአብ የአብ ወዳጅ ማለት ነው። ከዚያም አሮስ ሚስቱ፣ ልጁንና ሁለቱን ገጸ ከለባት ይዞ ወደ ቤተ ክርስቲያን ሂዶ ተጠመቀ። አበው ካህናት እሱን ኖህ፣ ሚስቱን ታቦት፣ ልጁን ደግሞ መርቆሪዮ ሲሉ ሰየሟቸው። መርቆሬዎስ ማለት ገብረ ኢየሱስ ክርስቶስ ወይም የኢየሱስ ክርስቶስ አገልጋይ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዲያንን እያሰቡ ልጃቸው መርቆሬዎስን አሳደጉ። ነገር ግን የገጸ ከልባት ወሬ በመሰማቱ ንጉሡ ካላመጣሃቸው አለው። ኖህ ጸልዮ ወደ ኃይለኝነታቸው መልሷቸው ስለነበረ ፊታቸው ገና ሲገለጥ ብዙ አሕዛብ በድንጋጤ ሞቱ። ንጉሡም ስለፈራ ኖህን የጦር መኮንን አደረገው። በጦርነቱም ጊዜ ገጸ ከለባቱ ኃይላቸው ስለሚመለስ ተሸንፎ አያውቅም ነበረ። በአንድ ጊዜ ግን ሁለቱ ገጸ ከለባት ንጉሡ አታሎ ወሰዳቸው። ሃይማኖታቸውን ሊያስግዳቸው ሲል እምቢ በማለታቸው አንዱ ሲገደል፣ ሌላኛው አምልጦ ጠፋ። በዚያ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሡ ደግሞ ታቦትን ለአግባሽ ስላላት የአምስት ዓመት ልጇን ቅዱስ መርቆሬዎስን ይዛ ተሰደደች። በስደት ጥቂት እንደቆየች ግን ባሏ ኖህን አየችው። እርሷ ብታውቀውም እርሱ ግን ዘንግቷት ነበረ። በኋላ ግን በፃኑ መርቆሬዎስ አማካኝነት ማስታወስ በመቻሉ ደስ አላቸው። በዚያው በሮም ዙሪያ ሳሉም አንዱ ገጸ ከልብ መጥቶ አገኛቸው። በዚያም ምክንያት በስደት ሀገር መኮንን ሆኖ ተሾመ። በዚያም ቤተ ክርስቲያንን አንጾ ቤቱን ቤተ ነዳያን አድርጎ ኖህ ለዓመታት ኖረ። ቅዱስ መርቆሬዎስ ወጣት ሲሆን ወላጆቹ ታቦትና ኖህ አረፉ። እርሱ ከባለ እንጀራው ገጸ ከልብ ጋር ሆኖ በጾምና በጸሎት ሲኖር ስለ አባቱ ፈንታ የጦር መሪ አደረጉት። በጦርነትም እጅግ ኃያል በሰው ዘንድም ፍጹም ተወዳጅ የጾምና የጸሎት ሰው ሆነ። ያን ጊዜ ግን ዳኪዎስ ንጉሡ ክርስቶስን በመካዱ ምዕመናን ላይ ሞጅ ታወጀ። በጊዜው ደግሞ የበርበር ሰዎች በሮም መንግሥት ላይ ጦርነትን በማንሳታቸው ዳኪዎስና ቅዱስ መርቆሬዎስ ለጦርነት ወጡ። ነገር ግን በርበሮች እንደ አሸዋ ፈሰው ብዛታቸውን ሳይ ንጉሡ ደነገጠ። ለማግስቱ ቀጠሮ ተይዞ ቅዱስ መርቆሬዎስ ሲጸልይ ቅዱስ ገብርኤል ወርዶ ሰይፍ ሰጠው። በማግስቱም ምን ይሻላል ሲል ቅዱስ መርቆሬዎስ እኔ ክርስቶስ ባሪያ ነኝና ብቻዬን እቋቋማቸዋለሁ ቢል ተሳለቁበት። እርሱ ግን በጥቁር ፈረስ ተጭኖ በርበሮችን ጠብ ይቅርባችሁ፣ በሰላም ሂዱ ቢላቸው ተሳለቁበት። ያን ጊዜም ጸሎት አድርሶ የመላኩን ሰይፍ ሲመዘው ብዙዎች ወደቁ። ከበርበሮች ለወሬ ነጋሪት እንኳን የተረፈ አልነበረም። ነገሩ በሮም ሲሰማ ታላቅ አሴት ሆነ። ዳሩ ግን ከሃዲው ዳኪዮስ ድሉ የጣዖታዎቼ ናፕሎን ነው በማለቱ ቅዱስ መርቆሪዎስ ሲያዝን አደረ። በሦስተኛው ቀንም ለጣዖት ሰዋ የሚል ትእዛዝ ከንጉሥ ዘንድ መጣ። ቅዱሱ ግን ወደ አደባባይ ሄደ። የክብር ልብሱንና መታጠቂያውን አውልቆ በንጉሥ ፊት ወረወረው። ለእኔስ ክብሬ ክርስቶስ ነውና ንብረትህ ለጥፋት ይሁን ሲል ንጉሡም በአደባባይ ዘለፈው። ዳኪዮስም በቁጣ እሳት አስነድዶ የብረት አልጋውን አግሎ ቅዱስ መርቆሪዎስን በዚያ ላይ አስተኛው። ያም አልበቃ ወታደሮቹ እየተፈራረቁ ሲደበድቡት ደሙ ፈሶ እሳቱን አጠፋው። ከዚያም ወስደው ወይኒ ቤት ውስጥ ጣሉት። ክርስቶስን ያስክደው ዘንድ በረሃብ በግርፋት በሳት በስለት አሰቃየው። በመጨረሻ ግን አሰቃይተው እንዲገድሉት ወደ እሲያ ሰደደው። በስፍራውም ብዙ አሰቃይተው ሕዳር ሃያ አምስት ቀን አንገቱን ሰይፈውታል። መርቆሪዎስ ከረፍቱ በኋላ ብዙ ታምራትን አድርጓል። ፈረሱ ለሰባት ዓመት ወንጌልን አስተምሯል። አረማውያንንም ካፉ በወጣ ሰዓት አጥፍቷል። በኋላም አንገቱን ቆርጠው ገድለውታል። እንዴት ብሎ የሚገረም የበላምን አህያ ይጠይቃት። እኛ ስለ እግዚአብሔር የሚሳነው ነገር የለም ብለን እንመልሳለን። ታምረኛውና ሃያሉ ሰማዕት ቅዱስ መርቆሬዎስ በ200 ዓ ም እንደተወለደ በ220 ዓ ም መከራ መቀበል እንደጀመረና በ225 ዓ ም ሰማዕት እንደሆነ ይታመናል። ሰማዕቱ በዚች ዕለት በአራተኛው መቶ ክፍለ ዘመን ክርስቲያኖችን ያሰቃይና ይገድል የነበረውን ዑሊያኖስን ያጠፋበት መታሰቢያ ይከበራል። የቅዱስ መርቆሬዎስ ስዕል በአዎንታ አንገቱን ዘንበል አድርጎ ምስክርነት ሰጥቷል። ይህም ሊታወቅ ዛሬ በአገራችን በምድረ ተጉለት በስሙ ከታነጸ ቤተ ክርስቲያን ካህናት ደንነ ስዕሉ እያሉ ሲዘምሩ ጎንበስ ቀና ሲሉ እንደሚታይ ይነገራል። ይህ ሰማዕት በአገራችን በስሙ በርካታ ገዳማትና ቤተ ክርስቲያናት አሉት። በተለይም ቅዱስ ላሊበላ ካነጻቸው 11 ውቅር ቤተ ክርስቲያናት አንዱን ቤተ መርቆሪዎስ ብሎ ሰይሞለታል። በዚህ በሰሜን ሸዋ ደግሞ የሚገርም ገዳም አለው። ካህናት በማኅሌት ወረብ ሲያቀርቡ ስዕሉ ያሸበሽባል፣ ይዘላል። ይህንን አይቶ ማረጋገጥ ይቻላል። በመዲናችን በአዲስ አበባ ቅዱስ ዑራኤል ቤተ ክርስቲያን ውስጥም ታቦቶ አለ። በዚህ ዕለት ማለትም ኅዳር 25 ቀን ቅዱስ መርቆሪዎስ በሰማዕትነት አረፈ። አምላከ ቅዱስ መርቆሬዎስ በከበረ ቃል ኪዳኑ ይጠብቀን፣ ከርስቱ ማያና ውጥን ከበረከቱ ይክፈለን። የሰማዕቱ የቅዱስ መርቆሬዎስ ረዴቱ፣ በረከቱ፣ አማላጅነቱ፣ ቃል ኪዳኑ ከሁላችን ጋር ይሁን፣ አሜን። ለክርስትና ሃይማኖት የሚከፈል ትልቁ ዋጋ ሰማዕትነት ነውና ቤተ ክርስቲያን ለምስክሮቿ ሰማዕታት ልዩ ክብር አላት። ከኮከብ ኮከብ እንደሚበልጥ ሁሉ ከሰማዕታትም ቅዱስ ጊዮርጊስና ቅዱስ መርቆሬዎስን የመሰሉ ደግሞ ክብራቸው በእጅጉ የላቀ ነው። ሰማታት የዚችን ዓለም ጣም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራን ሞትን ታገሱ እንዲል ውዳሴ ማርያም ዛሙስ። ምንጭ ገድለ ሰማቱ ቅዱስ መርቆሪዎስ ወስባት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር።